የአራዳ ክፍለ ከተማ አስተዳደር ህብረት ስራ ማህበር እምርታዊ ለውጥ ጥራት ያለው ምርት በማቅረብ የኑሮ ውድነትን በማረጋጋትና ብልሹ አሰራርን በማስቀረት ተጠቃሚውን ማህበረሰብ ለማርካት የሪፎርም ስራዎችን በመተግበር አሰራሩን በማዘመን ላይ የሚገኘው የአራዳ ክፍለ ከተማ አስተዳደር ህብረት ስራ ጽህፈት ቤት በተሻለ አፈጻጸም ላይ የሚገኝ ሲሆን እምርታዊ ለውጥ እያመጣ መሆኑንም በየወረዳው ከሚገኙ የሸማች ማህበራት እንቅስቃሴ መረዳት ይቻላል። የሪፎርም ስራውን ዓላማ አጀማመርና በየወረዳው ባሉ የሸማች ማህበራት ላይ የሚታዩ ለውጦችን የሚያስረዱት የአራዳ ክፍለ ከተማ ህብረት ስራ ጽህፈት ቤት ኃላፊ አቶ ስርዓቱ ስምዖን በአጭር ጊዜ ውስጥ የቅድመ ዝግጅት ሥራዎች ተጠናቀው በሙሉ አቅም አገልግሎት የመስጠት ሥራው እውን እንደሚሆን ያስረዳሉ። 2016 ዓ ም ላይ ተቋምን ሪፎርም የማድረግ ስራ ነው እየሰራ ነው። የተቋም ሪፎርም ላይ በዋናነት የተሰራው የሰው ኃይል አደረጃጀት ላይ ሪፎርም ስራ ነበር የተከናወነው። ከጽህፈት ቤት ተነስተን እስከ ታችኛው እስከ ወረዳው መዋቅር ድረስ የሪፎርም ስራ ከተሰራ በኋላ አጠቃላይ ደግሞ እኛ የምንመራቸውና የምንደግፋቸው መሰረታዊ ሸማች ማህበራትን ደግሞ ሪፎርም የማድረግ ስራ ነው የሰራ ነው። ከዚህ በፊት በባለ አደራ ጊዜ ከነበሩ በተለይ እኛ የምናስተዳደራቸው በሀደራም ሸማች የሚያስተዳድራቸው ተቋማት በአሰራር መመራት ስላለባቸው ከአዋጁ ባለፈ አዲስ አበባ ከተማ አስተዳደር ወደ ሁለት የሚሆኑ ደንቦችን አጽድቆልን ስለሰጠን ደንብ 7 ዝባር 2016 እና 71 ዝባር አስራ ስድስትን ተግባራዊ ለማድረግ ደግሞ ሁለት ሺ አስራ ሰባት አመተ ምረት ከታሳስ ወር ጀምሮ ሁለተኛ ዙር የሪፎርም ስራዎችን ነው የጀመር ነው ማለት ነው። እነዚህ ስራዎችን ስንሰራ በዋናነት አላማ አድርገን የተነሳ ነው፣ የመጀመሪያው ገቢ ማስገኛ ተቋማት ሸማች የሚያስተዳድራቸው ከባላደራም 24 ዓመተ ምረት የተቀበል ናቸው። የህዝብ መዝናኛ ሱቆችን ከክራይ ነፃ ማድረግ ነው። ከክራይ ነፃ ማድረግ ብቻ ሳይሆን ተጨማሪ ገቢ እንዲያመጡ እሴት ጨምረው ማህበራት በተገቢው መንገድ ለታለመለት ዓላማ እንዲያውሉ ከማድረግ አንጻር ደንብ መቶ7ና 71ን ተግባራዊ ማድረግ ነው ትልቁ ስራ አሁን የጀመር ነው ማለት ነው። መሰረታዊ ሸማች ማህበራት አቅም እንዳላቸው መስራት እንደሚችሉ እያሳየን ያለንበት ሁኔታ ነው ያለው ማለት ነው። በከተማው ስታንዳርድ ከተማው አሁን እየዘመነች ያለችበት ወቅት ላይ በመሆናችን ከከተማው ጋር አሁን እየዘመነ ካለው ከኮሪደር ልማት ጋር ስታንዳርድ ጠብቆ አገልግሎት ለመስጠት የሚያስችል ደረጃ ላይ ለመድረስ እየሰራን ያለንበት ሁኔታ ነው ያለው ማለት ነው። የሚያስተዳድራቸው የህዝብ መዝነኛ ሱቆችን ጨምሮ ሌሎችንም ገቢ ማስገኛ ተቋማትን ሪፎርም የማድረግ ስራ ነው አሁን እየሰራን ያለ ነው። በዚህም ደግሞ ውጤት እያገኘንበት ያለንበት ሁኔታ ነው ያለው። ስለዚህ መሰረታዊ ሸማች ማህበራት ኑሮን ከማረጋጋት ባለፈ ዘመናዊና ቀልጣፋ አገልግሎት ተቋማቸውን ስታንዳርድ ጠብቀው የተሻለ አገልግሎት መስጠት መጀመራቸውን እያየንበት ያለንበት ሁኔታ ነው ያለው። ይህን አጠናክረን ከቀጠል እርግጠኛ ነኝ አዲስ አበባ ከተማ ላይ መሰረታዊ ሸማች ማህበራት የሚሰጧቸው አገልግሎቶች ማህበረሰብን አቅም ያገናዘበ አሁን ላይ እየናረ ያለውን የገበያ ዋጋን ሊያረጋጋ በሚችል አግባብ አገልግሎት መስጠት ይጀምራሉ። ምርት ማከማቸት ይጀምራሉ። ከዚህ የተነሳ ማህበረሰቡ በቀላሉ ጥራት ያለውን ምርት መገበያየት የሚችልበት ምቹ ተቋም እየፈጠርን ያለንበት ሁኔታ ነው ያለው ይህን አጠናክረን እንቀጥላለን። ምክር ቤቶች፣ ሌሎችም አስተዳደር አካላት ከጎናችን ሆነው ይህን የተጀመረውን የሪፎርም ስራ ከዳር እስከምናደርስ ድረስ ያልተገባ ለግለሰብ ጥቅም የህዝብ ሀብት እንዳይውል ከማድረግ አንጻር እና በአጠቃላይ ደግሞ የይዞታ ለምሳሌ መሰረታዊ ሸማች ማህበራት አብዛኛዎቹ ይዞታቸው ያልተረጋገጠ ስለሆነ። በቅንጅት በምንሰራቸው ስራዎች ላይ ሁሉም ባለድርሻ አካላት ርብርብ ካደረገ ውጤት ልናመጣ የምንችልበት ምቹ ሁኔታዎች ስላሉ እንዲያግዙን ከጎናችን እንዲሆኑ ጥሪውንም አቀርባለሁ። የአራዳ ክፍለ ከተማ አስተዳደር በህብረት ስራ ጽሕፈት ቤት በሸማች ማህበራት ላይ እያከናወነ ያለውን የሪፎርም ስራ በቀጣይ በተሻለ ሁኔታ ተግባራዊ በማድረግ በየወረዳው የሚገኙ ሸማች ማህበራት በሚሰጧቸው የተለያዩ አገልግሎቶች ተወዳጅና ተወዳዳሪ እንዲሁም ገበያን በማረጋጋትና ነዋሪውን ተጠቃሚ በማድረግ ረገድ ቀዳሚ ቦታ ይይዛሉ ተብሎ ይጠበቃል።